የደቡብ አፍሪካ ፖለቲከኞችና ሙስና ስማቸው ተነጣጥሎ አያውቅም። የጃኮብ ዙማ የሙስና ስም አሁን ራማፎሳ ላይም ቀጥሏል። እኚህ መሪ ገና ወደ ስልጣን ከመጡበት ጊዜ አንስቶ ነው ስማቸው መነሳት የጀመረው። ደቡብ አፍሪካና የባለስልጣናቱ ሙስና የዛሬ የሀሳብ ትንታኔያችን ዋነኛ ጉዳይ ነው። በሙስናና ብልሹ አሰራር ኢኮኖሚያ ከድቀት ማንሰራራት ያልቻለችው አፍሪካ ዛሬም ድረስ በሙስና እየተሰቃየች ትገኛለች። በዚህች አህጉር የሚገኙ በርካታ ሀገራት ዜጎቻቸው የሚገባቸውን መሠረታዊ ግልጋሎት ማግኘት ባለመቻላቸው፣ ብሎም በየሀገራቸው ያለው ብልሹ አሰራር ስላሰቃያቸው የተሻለ ወደሚሏቸው ሀገራት ስደትን ሲመርጡም ይስተዋላል። ይህ መሆኑ ደግሞ በሙስና ምክንያት ኢኮኖሚያቸው ለሚደቅ የአፍሪካ ሀገራት የምሁራንና ወጣቶቻቸው መሰደድ በእንቅርት ላይ ጆሮ ደግፍ ያስብላል። መሪዎች ግን ይህንን ከማስተካከልና ከማረም ይልቅ ባላየና ባልሰማ ጆሮ ዳባ ልበስ ያሉ ይመስላሉ። ከነዚህ ሀገራት አንዷ ደቡብ አፍሪካ ነች። በደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በሙስና ቅሌት ስማቸው መነሳት ከጀመረ ከራርመዋል። ይህ መነጋገር አጀንዳ ደግሞ ከሀገሪቱ መገናኛ ብዙሀን አልፎ ዓለም አቀፍ መገናኛ ብዙሀንም የሚቀባበሉት ጉዳይ ከሆነ ከራርመዋል። በደቡብ አፍሪካ መሪዎችና ሙስና አዲስ ነገር አይደለም። የቀድሞ የደቡብ አፍሪካ መሪ ጃኮቭ ዙማ ለተተኪያቸው ራማ ፎሳ ምሳሌ ሆናቸውም ነው የሚመስለው። ጃኮብ ዙማ በስልጣን ዘመናቸው በነበሩበት ወቅት በበርካታ የሙስና ቅሌቶች ውስጥ ወድቀው እንደነበር ይታወሳል። የቀድሞ ፕሬዚዳንት በአገሪቱ ባለች አንዲት የገጠር መንደር ውስጥ ያሳነጹት የመኖሪያ ቤት በእጅጉ አነጋጋሪ እንደነበር የቅርብ ትውስታ ነው። በዚህና ተያዥ ጉዳዮች የተነሳ ጃኮብ ዙማ ለፍርድ እንዲቀርቡና እንዲከሰሱ ተደርገውም ነበረ። እርሳቸውን የተኩት ሲሪል ራማፎሳ ታዲያ ስማቸው ከዚሁ የሙስና ቅሌት ጋር ሊነጣጠል አልቻለም።

ፕሬዚዳንቱ ከዓመታት በፊት በግል እርሻቸው አስቀምጠውት የነበረ አራት ሚሊዮን ዶላር ጥሬ ገንዘብ በዘራፊዎች መዘረፉ የዓለም መነጋገሪያ ጉዳይ ሆኖ ከርሞ ነበር። ጉዳዩን ለመንግስትና ለህዝብ ሳያሳውቁ ሸሽገው መያዛቸው ደግሞ ሌላኛው የነገሩ አክራሪ ነጥብ ነበረ። በወቅቱ ታዲያ ለዚህ ምክንያታቸውን ሲናገሩ በሀገሪቱ ህዝብም ሆነ መንግስት እኔ ብቻ ነኝ የሚል ነበረ። ይህንን ጉዳይ ተከትሎ በሀገሪቱ ውዝግቦች ተነስተው ነበረ። በዚህም የተነሳ የደቡብ አፍሪካ ፓርላማ ያዋቀረው ገለልተኛ መርማሪ ኮሚሽን የሀገሪቱ ፕሬዚዳንት ሲሪል ራማፎሳ ከስልጣን ሊያስነሷቸው የሚችል ጉዳይ አለባቸው በማለት መወሰኑን የአገሪቱ የዜና ምንጮች ዋነኛ ዘገባ ነበር። ፕሬዚዳንቱ በጥፋተኝነት የተጠረጠሩበትም ጉዳይ ለፓርላማ ቀርበው ቃላቸው እንዲሰጡ የሚያስገድዳቸው መሆኑን መርማሪ ኮሚሽኑ ያሳሰበበት ጊዜ ይታወሳል። የቀድሞ የደቡብ አፍሪካ የስለላ ድርጅት ኃላፊ የሆኑት አርተር ፍሬዘር በራማፎሳ ላይ የወንጀል ክስ አቅርበው የነበሩ ሰው ሲሆኑ ክሳቸውን ባቀረቡበት ወቅት በገ የገንዘብ ማጭበረበርና በእርሳቸው ቦታ ላይ የተፈጸመው ዘረፋን በተመለከተ ለሕዝብ አላሳወቁም የሚል ውንጀላ ነበረ የሰነዘሩባቸው። ይህን ተከትሎ ታዲያ ራማፎሳ የሙስናቸው ጉዳይ የቅርብ ሰዎቻቸው እንኳን ይቅር እንዲሏቸው ያላስቻለ ነው የሚል ሀሜትም አሰንዝሮባቸዋል። ፕሬዚዳንቱን ከስልጣን ሊያስነሳቸው ይችላል የተባለ ጉዳይ ከገጠር መኖሪያቸው በዘራፊዎች ከፍተኛ መጠን ያለው ገንዘብ መዘረፉን ለመንግስት ሳያሳውቁ መቅረታቸውና ገንዘቡን ሊያገኛ ሊሆን ይችላል የሚል ጥርጣሬ መፈጠሩ እንደነበር ነው የወቅቱ ዘገባዎች ያመላከቱት። ፕሬዚዳንቱ ግን የተዘረፉት ገንዘብ ህጋዊ በሆነ መንገድ ያገኘሁት ነው ሲሉ ተሟግተውም ነበር። ፕሬዚደንት ሲሪል ራማፎሳ ተዘረፍ ያሉትን ገንዘብ በተመለከተ ያቋቋመው አጣሪ ቡድን ለአገሪቱ ፓርላማ ሪፖርት ባቀረበበት ወቅት ራማፎሳ ክስ ሊመሰረትባቸው ይገባል ወይንስ አይገባም የሚለው አከራካሪ ጉዳይ ሆኖ ሰነባብቶም ነበር። ፕሬዚደንቱ ተያይዞ ስማቸው መነሳቱን ተከትሎ በሀገሪቱ የሚገኙ ተቃዋሚ የፖለቲካ ፓርቲ መሪዎች ስልጣናቸውን በአፋጣኝ ይልቀቁ፣ ደቡብ አፍሪካም ከዚህ በኋላ ከሙስና ጋር ተያይዞ በመሪዎቿ የምትበዘበዝበት ምንም አይነት አቅም የላትም ሲሉ ሞግተዋል። ጃኮብ ዙማ በፈረንጆቹ 2014 ዓ.ም 246 ሚሊዮን የደቡብ አፍሪካ ብር የህዝብ ገንዘብ ለግል ቤት መግዣ በመዋላቸው ፓርላማው ያላወቀው 74 ሳንቲም ማንቀሳቀስ አይችሉም ተብለው ገንዘቡን አስቸኳይ እንዲመልሱ የእርሶ ድርጊት የሌብነት ድርጊት በመሆኑ በተገበረው ፓርላማ ፊት ክቡር ፕሬዚዳንት ተብለው አይጠሩም በማለት ከስልጣን እንዲባረሩ በግንባር ቀደምትነት የመሩት ጁሌስ ማሊማ ለራማፎሳም የተመለሱ ሰው አልነበሩም። እርሳቸው ይህ ጉዳይ ከተሰማበት ጊዜ አንስቶ ራማፎሳ ስልጣናቸውን እንዲለቁ ሲወተውቱ ከርመዋል። ይሁን እንጂ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ስልጣናቸውን የመልቀቅ ሀሳብ ሳይኖራቸው ከረሙ። ፕሬዚዳንቱ ምንጩ ያልታወቀ በሚሊዮን የሚቆጠር ዶላር እንደተገኘባቸው የሚያስረዱ መረጃዎች መቅረባቸውን ተቀጥሎ ስልጣናቸውን ለመልቀቅ ይገደዳሉ የሚሉ መረጃዎች ቢወጡም የእርሳቸው ስልጣን ግን ተደላድሎ ቀጥሏል። ደቡብ አፍሪካ በተለይም ከኔልሰን ማንዴላ ወዲህ እየገጠሟት ያሉ መሪዎች ሙስናና ሙሰኝነት ልብስና ምግባቸው ነው ተብለው ይታማሉ። እነርሱ ግን ምንም አላችሁ ምንም፣ እኛ ስልጣናችንንም ሙስናችንንም አንለቅም፣ ለማንም አናስነካም ሲሉ በአቋማቸው እንደጸኑ ቀጥሏል። ራማፎሳ ከጃኮብ ዙማ የተቀበሉት የሙስና ውርስ ያስቀጥላሉ አሊያስ በወንጀል ይጠየቁበታል የሚለው ዛሬን ድረስ በጥያቄ የሚነሳ ጉዳይ ነው።